አሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። ብር መድቦ አራት ሚሊዮን፣ ሁለት ሚሊዮን እሱን ላገኘ ሰው እሰጣለሁ ቢሉ ነገ ይያዝ ነበር። አደባባይ ላይ ወጣችሁ ወጣችሁ ኦርቶዶክስ ሊታረዱ ብላችሁ አዋጅ የምታውጁት እናንተ ውፎች፣ ሰቀል ብላችሁ ሰልፍ የምትወጡት እናንተ ሀገራችን በታኝ አተራማስ እርስ በርስ የሚያባሉ ቁርአን ስህተት ካለው ለልጄ ስህተትን እንዴት አስተምራለሁ? ስህተት ነው ላለው ቁርአን በአይሁድ ነቢያት እንመዝነው፣ በወሪት እንመዝነው። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልና ሰላም ጤና ስትል ብለው። የተከበራችሁ የኢኦቲ ሪአክ ቤተሰቦች እንደሞቃችሁልኝ በአዲስ ቪዲዮ ተመልሼ ይችላለሁ። ይኸውም እንግዲህ ወንድማችን እፎይ ለሚያሳዝ አንድ ሁለት ሚሊዮን ሶስት ሚሊዮን ብር መንበደብ አለበት የሚል ነገር እየወጣ ነው የሚገኘው። ምንድን ነው የተከሰተ ያለው እሱን የምንመለከት ነው የሚሆነው። ሌላው ደግሞ እንግዲህ ሁለተኛ እፎይ የተባለ ሰው ተገኝቷልና እሱን እንግዲህ የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ መረጋችሁንና ኮመንት ላይ የገባችሁ እፎይ እፎይ ያላችሁ መጻፋችሁን እንዳትረሱ። አሁን ቀጥታ ወደ ሂዷችን እንዴት ነው? ታውሺ አቡሽ ምንድን ነው? አይ የተጫወትን ትንሽ መታ እየመታች ነው እንዴ! አልተቻለም። ከይ ጎረምሳ አይ ሰው

ምን ነው ትንሽ በረድ ሰገና ቲም ምን ነሽ ነው እንደዚህ መንቅርቅር የሚያደርግሽ? ጾም አይደል? ትንሽ ሰብር አታደርጊም? እኔ ምልሻው ባንቺ እኔም ልበልሻ እንግዲህ ተቀቤ አትረጋጊም ወይ አትረጋጊም ወይ ጾምሽን አርፈሽ አትጾሚም ወይ አትላትም ወይ? አትላትም ወይ? ከላይ ፎዚያ ከታች ፋንድያ አይደለችም ወይ? አትገረሙም ወይ? አትገረሙም አትገረሙም ወይ? የዚህ አይነት ካራቴ ያስተማራለ ወይ? እንግዲህ ለማንኛውም እየተረጋጋን ቤተሰብ ለፊ ለፊ ለማንኛውም ፎዚ ተ የተረጋጋን በካራቴም ጀመረ። እንዲ በደንብ አድምጧት። እኔ ይሄን ጥያቄ ከመለሳችሁልኝ ቀጥታ ዛሬ ሆኖ ክርስትና እንቀበላለው። ይሄ ይሄን ከመለሳችሁልኝ ነው። ለእፉ የገላማ አድርሱልኝ። ከፈለጋችሁ ለየትኛውም የእምነት አባት አድርሱልኝ። አንደኛ ጥያቄ የሰው ልጅ ስትወለዱ ወንድ ልጅ በአርባ ቀኑ ሴት ልጅ በሰማኒያ ቀን ለምንድን ነው ክርስትና የምትነሱት? ሳትጠመቁ ብትኖሩስ ብታድጉስ? እሺ በአርባ ና በሰማኒያ የምንጠመቅበት በጣም ብዙ ምክንያቶች አሉ። ከእነዚያ ምክንያቶችም ኦሪት ዘሌዋውያን ምዕራፍ 12 እንዲህ ይላል። እግዚአብሔርም ለሙሴ እንዲህ አለ። ወንድ ልጅ ቢወለድ እናቱ ለሰባት ቀን ያህል በሕመሟና በመርገሟም ምክንያት ትረክሳለችና በስምንተኛው ቀን የሚገረዝ ከደሟም እስክትነጻ ድረስ 33 ቀን ትቀመጥ ይለናል። እንግዲህ ሰባት ቀን በመርገሟ ሰላሳ 33 ቀን እስክትነጻ ድረስ ትቆይ፣ በአጠቃላይ 7 እና 33 40 ቀን ይሆናል ማለት ነው። ስለዚህ ወንዶችን በ40 ቀን በዚህ ምክንያት እናስጠምቃለን። ሴት ቢወልድ በመርገሟ ምክንያት ሁለት ሳምንት ወይም 14 ቀን ትረግሳለች፣ እንዲሁም ከደሞ እስክትነጻ 66 ቀን ትቀመጥ ይለናል። አሁንም 14 ሲደምር 66 80 ቀን ይሆናል ማለት ነው። በዚህም በሙሴክ ሴትን በ80 ቀን፣ ወንድ በ40 ቀን ቤተክርስቲያን ታጠምቃለች ማለት ነው። በተጨማሪ መጽሐፈ ኩፋሌ ምራፍ አራት ከቁጥር ስምንት አዳም በተፈጠረ በአርባ ቀኑ ወደ ገነት ገባ። ሔዋንም በተፈጠረች በሰማንያ ቀኗ ወደ ገነት ገባ ይችላል። በዚህና በብዙ ምክንያት ቤተክርስቲያን በአርባና በሰማንያ ቀን ልጆቿን ታጠምቃለች ማለት ነው። እንዲሁም ከቻለ ግዴታ የምንጠመቅበት ምክንያት ዮሐንስ ምዕራፍ 3 ከቁጥር 5 ላይ ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። የመጀመሪያውን ውልደት አዳማዊ ሁነን ተወልደናል። ሁለተኛውን ደግሞ በክርስቶስ ድነን ክርስቶሳዊ ሁነን ከተወለድን በኋላ ከባርነት ወጥተን የስላሴ ልጅነት አግኝተን እግዚአብሔርን አባ ብለን መጥራት እንጀምራለን ማለት ነው። ሁለተኛ ጥያቄ ኢየሱስ ጌታ ከሆነ ከእሱ ቀድማ የተፈጠረች ማርያም ስለሆነች ለምን ማርያም ጌታ መሆን አትችልም ነበር? ማርያምን የፈጠራት ስማን ነው። የትኛውም ነቢያት የትኛውም ነቢያት የትኛውም ነቢያት ከመኖራቸው በፊት ከምትፈጠራቸው በፊት አዳምና ሔዋን ነበር። አባታችን አደም ለምን ጌታ መሆን አልቻለም? ቀድሞ ከሁሉም ከነብያትም ቀድሞ የተፈጠረው እሱ ስለሆነ ለምን ጌታ መሆን አልቻለም? በመጀመሪያ ጌትነት ቀርቦ በመፈጠር አይደለም። ሲቀጥል ማርያምን አበጋጅቶ የፈጠራት ኢየሱስ ነው። ዮሐንስ ምዕራፍ 8 ቁጥር 56 ላይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ እንዳለ፣ ቆራሴስ ምዕራፍ 1 ቁጥር 15 ሁሉ ዓለማት በኢየሱስና ለኢየሱስ ተፈጥረዋል ከፍጥረት ሁሉ በኩል ነው እንደሚልና ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር አብም ዓለማትን በኢየሱስ እንደፈጠረበት ይናገራል ቃል ስለሆነ። ስለዚህ ጌትነት በመቀዳደም አይደለም። የማርያም ፈጣሪዋ ኢየሱስ ነው። ሦስተኛ ጥያቄ ኢየሱስ እኔ ጌታ ነኝ እኔ ጌታ ነኝ ያለበት ቦታ መጽሐፍ እንደሚል ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህም ብትመሰክር ትድናለህ ይላል። ሐዋርያትም ጌታችን ጌታችን ይሉት ነበርና፣ ኢየሱስም ዮሐንስ ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ፣ እኔ ግን ጌታና መምህር ሲሆን በባሪያ መልክ ሁኜ እግራችሁን አጠብኩ ይላል። እንዲሁም ራእይ ምዕራፍ 1 ቁጥር 8 ላይ ኢየሱስ ያለና የነበረው ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። በተጨማሪም ራእይ ምዕራፍ 1 ቁጥር 17 ላይ ሙቼም ነበር ከዘላለም እስከ ዘላለም ህያው ነኝ፣ መጀመሪያው መጨረሻው እኔ ነኝ ይላል። እንግዲህ ከፈጣሪ ውጭ ማንም መጀመሪያ እና መጨረሻ እኔ ነኝ አይልም ማለት ነው። ሌላኛው ኢሳ አለይሂ ሰላም አሊያም ደግሞ ኢየሱስ ያለ አዝነትና ራህመት በሱ ላይ ሆነ ክርስትና አባቱስ ማን ነው? የጠመቀው እስቂስ ማን ነው? በመጀመሪያ ነብዩ ኢሳ እና አምላካችን ኢየሱስ ክርስቶስ አንድ አይደሉም። ሲቀጥል ኢየሱስን ያጠምቀው ሉቃስ ምዕራፍ ሶስት ከቁጥር 16 ላይ በዮርዳኖስ ባህር መጥምቀ መለኮት ቅዱስ ዮሐንስ ይባላል። ለወንድማችን ቃል ትን ያስባል በጣም አጥጋቢ መልስ ነው ብዬ አስባለሁ። አንዳንድ ሙስሊሞች በዚህ ውስጥ ካላችሁ ተመለሰላችሁ ብዬ አስባለሁ። እና በስቲ እህታችን ሙስሊም ትነው ክርስትና ተቀበለ ያለሽ ተቀበለ የሚለው ነገር በቀጣዩ ደም ምን መለከት ነው የሚሆነው። ወንድማችን ታኩራን ጥያቄ ጠየቀ። ይህም ጥያቄ እንግዲህ ስለነብዩ መሐመድ እናትና አባት ነው። እሺ የእነሱ ኡስታዝ እሱ የተባለው የመለሰው መልስ እና እህታችን ማማዬ ሁለተኛዋ የሴት እፎይ የተባለችዋ የመለሰችውን ደግሞ አብረን እንመልከት። አንድ ጥያቄ ነበረኝ እኔ ግራ ገብቶኝ የመጣውን ለመጠየቅ እንቅልፍ አልወሰደኝ። ጠይቅ። የውድ ነብያችን ሰሎላ ሰለም እናትና አባት የት ነው ያሉት? ነው ያ ህልል ፈትራ ናቸው። ህልል ፈትራ ማለትን ማለት ነው ኩር እንግዲህ ጥያቄ ጠየቀ ምን አይነት ጥያቄ ጠየቀ የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱን ማብራሪያ ጨምሮ ይነግረዋል ማለት ነው መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው ሳሂ ሙስሊም 203 ላይ አባት ያላ መልክተኛ አባት የት ነው ያለው ሲል አባቴ ጀሐነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በእርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሉዋል፣ አንተን ማለት ነው። ነገር ግን የመሐመድ አባት ጀሐነም ውስጥ ነው ያለው ያለምንም አከራካሪ እራሱ መሐመድ ጀሐንም ውስጥ እሳት ውስጥ ነው ብሎ መልሷል። ጣዖት አምላኪ ነበረ፣ አብደላ የመሐመድ አባት አብደላ ጣዖት አምላኪ ነበረ፣ ለጣዖት ይገዛ ነበረ። አብደላ የስሙ ትርጓሜንም ስታዩት ደግሞ የአላህ ባሪያ ማለት ነው፣ አብደላ ማለት ይህ ማለት ከስሙ የምንረዳው ደግሞ አብደላ ይገዛው የነበረው ጣዖት አላህ የሚባል እንደሆነ እንረዳለን ማለት ነው። ምክንያቱም የስሙ ትርጓሜ ምንድን ነው? የአላህ ባሪያ የሚል ነው። ስለዚህ የአላህ ባሪያ ከሆነ ይህ አብደላ ደግሞ ምን ያደርግ ነበር ለጣዖታት ይገዛ ነበር። ስለዚህ የሚገዛው ጣዖት አላህ የሚል ስም እንዳለው እንረዳለን ማለት ነው። ከሙሐመድ አባት ስም በራሱ የምንረዳው ይሄ ነው። ሲቀጥል ደግሞ አላህ የሚባል አካል በነቢያት በሐዋርያት የማይታወቅ እንደሆነ በዚህ ራሱ መረዳት ይቻላል። ለታችን ቃትን ያሰማሉ። እሽ፣ የእናቱ አስማናች የሚል ነገር እንመለከታለን። እኔ ሙስሊሞች ካላችሁ ጊዜ ውስጥ አንድ ጥያቄ መለሱልኝ። እኔ ራሱ በተኛ ተቃታይ ልበላቸ እስቲ መለሱልኝ። አላህ የሚለውን ስም ለመጀመሪያ ጊዜ የተጠቀመው ማን ነው? ማን ነው አላ ብሎ ለፈጣሪያቸው የሚያወጣለት? እሺ መልሱልን። ቁርአኑ ከቁርአኑ ውስጥ ማን የሚገኘው ማን ነው? ለመጀመሪያ ጊዜ አላ የሚለውን የተጠቀመው ማን ነው? አብርሃም ነው መቼስ? ለመጀመሪያ ጊዜ የምትሉን ከየት አመጣው? ራሱ አብርሃም ሲጀመር ብቻ ያላችሁትም በሉ ከየት መጣ? ማን ተጠቀመ የሚለው ነገር በምክንያትስ አላ ተባለ የሚለው ነገር ካወቃችሁ በኮሜንት ላይ እናቱ አሚናም ኦፍኮርስ ጀሃንም ናት ምክንያቱም ከዚህ ሀዲስ ላይ እንደምንረዳው በሳሒ ሙስሊም 976 ላይ አቡ ሁሬራ የዘገበው ሀዲስ ነው አለ መልክተኛ የእናቱን መቃብር ጎበኘና አለቀሰ ሌሎችም በእንባ እየተዘዋወሩ ይንቀሳቀሳሉ እና እንዲህ አሉ ለእሷ ምህረትን ልለምንላት ከጌታዊ ፍቃድ ጠየቅኩኝ ማን ነው የሚለው መሐመድ እንግዲህ ለእናቱ ምህረትን እየለመነ ነው ምህረት የሚለምንላት ለምንድን ነው ከተባለ ምክንያቱም ጀሃንም ስላለች ነው ምህረትን ልለምንላት ከጌታዊ ፍቃድ ጠየኩኝ ግን አንተ ሰጠኝ ምህረት እንዲሰጣት ለእናቱ ለምኖ አላ አልሰማውም፣ ማለት ነው። አስቡት፣ የማደጎ ልጁን ሚስት ወዶ የመሐመድን የልብ ፍላጎት አውቆ የሰው ሚስት አፋቶ ያጋባ አላ፣ ለእናቴን ማርልኝ ብሎ ምህረትን ሲለምን ግን አይሰማም። በሚያሳዝን ሁኔታ ማለት ነው። በሚያሳዝን ሁኔታ ለእሷ ምህረትን ልለምንላት ከጌታ ፍቃድ ጠየኩኝ ግን አልተሰጠኝም። እና መቃብሯን እንድጎበኝ ፍቃድ ጠየኩኝና ተፈቀደልኝ። ስለዚህ መቃብሮችን ጎበኘው፣ ይህ ሞትን የሚያስታውስ ነውና አለ። እንግዲህ ምንን ጠይቆ ተከለከለ? ምህረትን። ምህረት የጠየቀው ለምንድን ነው ከተባለ፣ እና እናቱ አሚና ጀሀነም ውስጥ ስላለች ነው። ነገር ግን አልተፈቀደለትም፣ ምህረት እንዲሰጣት አልተፈቀደም፣ አላህ አልፈቀደለትም። ነገር ግን መቃብሯን እንዲጎበኝ የተፈቀደለት ማለት ነው። ሶ የመሐመድም እናት ጀሐነም እንዳለች ግልጽ ነው። አሚናም ጀሐነም እንዳለች ግልጽ ነው። በጣም በሚያሳዝን ሁኔታ መሐመድ ራሱ የት እንደሚሄድ እኮ አያውቅም። ሰሒ አልቡኻሪ ቮሊዩም ሁለት ቡክ 23 334 ላይ ሐሪስ ቢን ዛይድ ቢን ሳቢት እንደዘገበው ይላል። ከነቢዩ ጋር የትብብር ኪዳን ካደረጉት ከአንሳር ጎሳ የሆነችው የአልአላ እናት እንዲህ አለችኝ። ስደተኞች በእኛ መካከል በእጣ ተከፋፍ ተካፈሉ ለእኛም ኡስማን ቢን ማዙን ደረሰን። እኛም በቤታችን አብሮን እንዲኖር አደረግን። ከዛ ሞተ። ኦኬ ካስከተለበት ብርቱ በሽታ ተሰቃየ። እንደ ሞተም አጠብ ነውና በራሱ ልብስ ከፈን ነው ሸፈን ነው ማለት ነው። የአላ መልክተኛ መጡ። እኔ እንዲያልኩ ኦ አቡ ሳይብ፣ አላህ ይራራለህ እርሱ በክብር የሚቀበልህ እንደሚቀበልህ እርግጠኛ ነኝ። ነብዩም እንዲህ አሉ። እንግዲህ ይሄ የሞተውን ሰው አላህ በክብር እንደሚቀበልህ እርግጠኛ ነኝ አለች። ከዛ ምን አለ ሙሐመድ ነብዩም እንዲህ አሉ? አላህ በክብር እንደሚቀበለው እንዴት አወቅሽ? እኔም፣ አባቴ ስለ እርሱ ቤዛ ይሁን፣ የአላህ መልክተኛ ሆይ፣ ታዲያ አላህ በክብር የሚሰጠው ለማን ነው ብለው ጠየቁት ማለት ነው አልኳቸው። ነብዩ ምንም ችግር የለውም ሞት ወደ እርሱ መቷል። እኔም መልካሙን እመኝለታለሁ። ነገር ግን እኔ የእርሱ መልእክተኛ ሆኜ ሳለሁ በእኔ ላይ ምን እንደሚደረግ እንኳን አላውቅም። በአላህ ከሞት በኋላ ስለ ማንም መዳን በፍጹም ማረጋገጫ የለኝም። እኔ የእሱ መልእክተኛ ሆኜ ሳለ ከሞት በኋላ በእኔ ላይ ምን እንደሚደረግ አላውቅም። ስለ ማንም ሰው መዳን ማረጋገጫ የለኝም። ለራሱ ማረጋገጫ የሌለው ነው እናንተንም ኑ እያለ እንትን የሚላችሁ ማለት ነው። ስለ ማናችሁ መዳን ማረጋገጫ የለኝም አለ። ጳውሎስ ግን እንደዚህ ነበር ያስተማሩ? ጳውሎስ እንደዚህ ነው ያስተማሩ ሁለተኛ ጢሞቴዎስ ምዕራፍ አራት ላይ ከተመለከታችሁ ለጢሞቴዎስ ምን እያለው ነው የሚናገረው በመስዋዕት እንደሚደረግ የእኔ ህይወት ይሰዋልና አለ የሚሄድበትም ጊዜ ደርሷል ወደ ጌታ የሚደርስ ወደሚናፍቀው ጌታ ሊሄድ ነው ቅዱስ ጳውሎስ የሚሄድበትም ጊዜ ደርሷል መልካሙን ገድል ተጋድያለሁ ሩጫውን ጨርሻለሁ ሃይማኖትን ጠብቄያለሁ ወደፊት የጽድቅ አክሊል ተዘጋጅቶልኛል ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም፣ አለ ቅዱስ ጳውሎስ። ይህን የጽድቅ አክሊል እኔ ብቻ አይደለም የምቀበለው መገለጡን ለሚወዱ ሁሉ ይህ የጽድቅ አክሊል ሽልማት አላቸው ብሎ ቅዱስ ጳውሎስ እንደዚህ ይናገራል፣ እንጂ ስለ ማንም መዳን ማረጋገጫ የለኝም አላለም ቅዱስ ጳውሎስ ወሚሄድበት ጊዜ ደርሷል ወደ ጌታ ሊሄድ ነው እያለ ነው ቅዱስ ጳውሎስ የሚናገረው፣ እንጂ እኔ ከሞት በኋላ ምን እንደሚደረግብኝ አላውቅም ስለ ማናችሁ ማረጋገጫ የለኝም አላለንም ቅዱስ ጳውሎስ። ምንድን ያለን? ይህን መገለጡ ለሚወዱ ሁሉ ይህ የጽድቅ አክሊል አላቸው ነው እያለ ተናገረው። ምን አለ? ወደፊት የጽድቅ አክሊል ተዘጋጅቶልኛል። ለምን? ቅዱስ ጳውሎስ ያስተማረው ትምህርት የድኅነት ትምህርት እንደሆነ እርግጠኛ ስለሆነ ማለት ነው። ለስጋው የተገዛ ሐዋርያ ስላልሆነ ኦኬ ራሱን ለእግዚአብሔር ወንጌል አሳልፎ የሰጠ ሐዋርያ ስለሆነ የጽድቅ አክሊል እንደሚሸለም እንኳን ቅዱስ ጳውሎስ እርግጠኛ ሆኖ ነው ሲናገር የምንመለከተው። ምን አለ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። መሐመድ ግን ምን አለ ምንድን ያለው እኔ አላ መልእክተኛ ሆኜ ሳለ ከሞት በኋላ በእኔ ላይ ምን እንደሚደረግ አላውቅም። ኦኬ ስለ ማንም መዳን በፍጹም ማረጋገጫ የለኝም ነው ያለው። መሐመድ ለእናቱ ምህረትን ለምኖ ምህረትን ያላገኘ ለራሱ መሄጃውን እንኳን የማያቅ ይህንን አካል ነው ለዓለም እዝነት ተላከ እያላችሁ ደአዋ የምታደርጉት እና ሰዎችን ወደ እንደዚህ አይነት ጭለማ ህይወት ለመጨመር የምትጣጣሩት ሙስሊም ወገኖቻችን ለታችን ቃሉትን ያሰማልን፣ ጸጋውን ያብዛልን። ጥያቄ ያላችሁ ሙስሊሞች እዚህ ላይ ጥያቄ ካላችሁ ጠይቋት። ኮመንት ላይ ማማዬ ብላችሁ ግቡ። ማማዬ መስሉ ልጅ ነው። ማማዬ ብላችሁ ጠይቁ፣ ይመጣላችኋል። እዚህም ላይ አስቀምጡላት፣ ኮመንት ላይ አስቀምጡላት። እኔ በእኔ በኩል አልስራው ስራዎች ግሬ ነው እና እንጠብቃለን። እዚህ ምላሻችሁን እንጠብቃለን፣ ምን እንደምትሉን። ሌላ ደግሞ እንግዲህ ወንድማችን እፎይ ላይ የህግ በመንግስት ስር ታዘቶበታል የሚል ነገር ሰማሁ። እሺ ያሰማችሁ እፎይ በመባል ራሱን የሚጠራ ቲክታከር ሰሞኑን በእስልምና እምነት ተከታዮች እና በነቢዩ መሀመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን ሽየ ዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል።

የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና እነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። በነገራችን ላይ የኮሜዲያን እና የዚህ የወንድማችን እፎይ አይገናኝ ወንድማችን እፎይ ያደረገው ጸፉ የነበረው አሁን ማማዬ እንዳረገችው ወንድማችን ያኛው ምን ቤተ ክርስቲያን ውስጥ ገብቼ አጸያፊ እና ፖሊሲም እንግዲህ እዛ እንዳወጣበት ነው እየሰማን የምንገኘው። እውነት ነው ውሸት ነው የሚለው እርግጥ አይደለም። አሁንም ቢሆን ይሄ ኦፊሻል ዜና አይደለም። ይሄ ነገር ወንድማችን በቲክታኩ በዩቲዩብ መንደር በራሱ ዜና የሚያቀርብ ነው። ከቲቪዎች የወጣ አይደለም እና ፖሊስ እንግዲህ ማስረጃ ካወጣበት መግለጽ ይችል ነበር። ጥፋተኛ ነው፣ ይሄ በዚህ ጥፋት ተገኝቶበታል ብሎ መግለጽ ይችል ነበር። ግን እስኪ ምን እንደሚፈጠር አብረን የምንመለከት ነው የሚሆነው። ሌላው ደግሞ እንግዲህ ወንድማችን እፎይ ላይ ወንድማችን እፎይ እንዲያዝ ስንት ሚሊዮን ብር ከሁለት እስከ ሶስት ሚሊዮን ብር መመደብ አለበት። ይገባዋል። ወንድማችን እፎይ ለሶስት ሚሊዮን ይገባዋል እንዴ አርባሺ ሰላሳ ሶስት ስትሉ እኮ ነው ያደነገጠው። ምን ምን አንድ በሬ አውጣ ምን እያለ ነበር እራሱ። አርባ ሺህ ሰላሳ ሶስት ሺህ ስትሉ። እና ባለፈው እንግዲህ አምስት መቶ ሺህ ብር እንከፍላለን ያለ ሰው ነበር ወንድማችን ለጠቆመ። አሁን ደግሞ 2 ሚሊዮን 3 ሚሊዮን እያሉ የሚገኙት እና፣ አሰማችሁ እፎይ የሚሉት ሰውዬ ያለ መያዙ ምስጥር። መጅሊሱ ብር አልመደበም። ብር መድቦ የኢትዮጵያ ሕዝብ አሁን ባለበት ሁኔታ ብር ከተሰጠው የማይሰራው ነገር የለም። ብር መድቦ አራት ሚሊዮን ሁለት ሚሊዮን እሱን ላይ ያገኘ ሰው ሰጣለው ቢሉ ነገ ይያዝ ነበር። የእፎይ አለመያዝ ካሁን በኋላ ሺዎችን እንደሱ አለ ተሳዳቢዎችን ያመርታል። ምክንያቱም በተለይ በመጅሊስ ተረዛ አንደኛ ህዝበ ሙስሊሙ ወጣት የሚባለው በሙሉ ቲክቶክ ላይ የሚሳተፍ ቲክቶከር ነው። በሁለት ወይም በአንድ ደቂቃ ቪዲዮ የሚታገል ለዛውም በአላ ያቻለው ሼር አርጉት የሚ ሼር ይደረግለታል። ፍሎር ይበዛለታል። አለቀ በቃ፣ ትግሉ እዛ ላይ ነው። ሁለተኛ የመንግስት አመራሮች ከሱ ጋር መሆኑ ናቸው። ሶስተኛ ደረጃ ተነስተው እንደዛ ተናግረው ካልያዙት እንደውም ባይናገሩ ይሻል ነበር ነው እምለው። እንደውም ነቢዩ ሰለላሁ ዐለይሂ ወሰለም የባስ አሰደብናቸው። የሱንም የኡፋይ ተከታይ መጀመሪያ አራት መቶ ነበር፣ አሁን ሰባት መቶ ስምንት መቶ ደርሷል። አሳደግንለት ቲክቶኩን። ይኸው አንድ አንዳንዶች እንደውም አይኑ እንዲያበራ አድርገው አበራልን፣ በራህልን፣ ጌታችን መዳህኒታችን እያሉት ነው እንደ ኢየሱስ ማለት ነው። ጥማት እኮ እንደዚህ ነው። በእልህ ሰዎች ይጠማሉ። አሁን ሌሎች እምነቶች እንደዚህ በዚህ መልኩ ነው። በበላም በምናን የሚያምኑ ሰዎች እንደዚህ ነው። አሁን ይሄ እፎኝ ዱርዬ፣ ከጠላ ቤት የወጣ ወንበዴ፣ በሱ እያመኑ ነው። አሳደግነለት ቲክቶክን። ቲክቶክ ላይ ይሄን አለን ይሄን ተናገሩን ሪፖርት አድርጉ እናዘጋ የሚሉ ቲክቶከሮች ራሱ በዚህ ላይ ቀዝቅዘዋል። ሪፖርት አልተደረገበትም ኢትዮጵያ የጥፋተኞች የአጥፊዎች ጫካ ከሆነች ቆይቶ የለም። ከሚያለማ ከሚያለማው እኮ የሚያጠፋው እየበዛ ነው ያለው። አጥፊዎች ሀገራችን በታኝ፣ አተራማስ፣ እርስ በርስ የሚያባሉ እኮ እየበዙ ነው ያሉት። ልጅ ያሬድ እኮ ቄስ ሰደበ ተብሎ ነው እኮ እነዛ ሲሆነ ነበረው ቄስና እንትና ነቢዩ ሰለላሁ ዐለይሂ ወሰለም አንድ ናቸው ተመልከቶ ይሄን እፎይ የሚሉት ሰውዬ ያለመያዙ ምስጥር ይህ ዘገምተኛ ሙስሊም ወገናችን ምን እያለን ነው? የእፎ ያለመያዝ እኮ መጅሊሱ ብር ስላልመደበ ነው። መጅሊሱ ሶስት ሚሊዮንና አራት ሚሊዮን ብር ቢመድብ ኑሮ እፎይን ይዞ የሚገለው ሰው አይታጣም እያለን ነው ነውና በዚህን ደረጃ በጣም አረመኔ ናችሁ። በጣም የሰው ደም፣ በተለይ በዚህ ረመዳን ወር ሲደርስ የሆነ በተለይ የክርስቲያን ደም ይጠማቸዋል። ና አይዶኖ በጣም ደም እንደጠማችሁ ነው ያየሁት የታዘብኩትና በጣም የምታሳፍሩ ህብረተሰቦች ናችሁ፣ ሙስሊም ወገኖቻችን። እናንተ መታችሁ ፎይን ስትገሉ ክርስቲያኑ ማህበረሰብ እጁን አጣጥፎ የሚጠብቃችሁ እንዳይመስላችሁ። እናንተ መተን እንገላለን ስትሉ እንዳትገደሉ ይልቅስ ፍሩሽ፣ እንዳትገደሉ እናንተው ፍሩና ከዛ በመቀጠል የእፎይን አካውንት ምናምን አልተዘጋም እስካሁን፣ እንደውም ፎሎወሩ ጨመረ ምናምን እያለን ነበር። እና አዎ ይኸው፣ ብዙ ጣራችሁ እኮ የእፎይን አካውንት ለማዘጋት ጣራችሁ፣ ነገር ግን አልተሳካላችሁም። በደንብ ፎሎ አድርጉት በነገራችን ላይ አንድ ሚሊዮን ሊገባ ትንሽ ነው የቀረው። ከዛ በመቀጠል እንደውም አሁን ልክ እንደ እፎይ አይነቶች ብዙ እፎዮችን እያፈራን ነው ምናምን አለና ኦፍኮርስ፣ በጣም ብዙ እፎዮች እየሰሩ ነው። በጣም ብዙ ጀግና ወንድምና እህቶች እየተነሱ ነው፣ ወደፊትም ይነሳሉ ማለት ነው። ሀዲሳትን ማንበብ፣ ሲራትን ማንበብ፣ ቁርአንን ማንበብ ስድብ ከሆነ ተሳዳቢ የምትሉ ከሆነ አዎ ተሳዳቢዎች ነን። ተሳዳቢዎች የሆንነውም የሙሐመድን ሲራ ስለምናነብ የሙሐመድን አጸያፊ ተግባርና የሙሐመድን በጣም አስነዋሪ ተግባራቶች ስለምናነብ፣ ስለምናይ ነው። እንግዲህ ተሳዳቢ መስለን የታየናቸው ማለት ነው። ሰው ይሄ ምንም ማድረግ አንችልም እንግዲህ ስድብ ከሆነ ወይ እንግዲህ መጽሐፎቻቸውን ሰብስበን እናቃጥል፣ እንግዲህ እኛም እናግዛለን ማለት ነው። እንግዲህ ያው እንደተናገር ነው ነው ማንበብ ስድብ ከሆነ ነና እፎይ ነን። ማንበብ ስድብ ከሆነ እፎይ ከተሳደበ ስድብ ካለ ከእሱ ጋር እንተባበርን ብዬ ከአንዴም ሁለት ሶስት እየተናገር ያለ ስድቡ አፍከው ወጥቶ ከሆነ ያነበበ ስድብ ከተባለ ግን አሁ እኛም ነን። በቃ አለቀ። ምንም ማስተባበያ ያሳሰጠው ብለዚህ ነገር እና እንግዲህ ሁለት ሶስት ሚሊዮን ብር የሚያደበ የተባለ ነው የሚገኘው ይገባዋለ። ሁለት ሶስት ሚሊዮን ያንሳል፣ አስር ሚሊዮን አድርጉ፣ እንዲሁም ያንሳል። እስቲ አንድ እፎይ የሚሉት ሰውዬ የአለመያዙ ምስጢር መጅሊሱ ብር አልመደበም። ብር መድቦ የኢትዮጵያ ሕዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። ብር መድቦ አራት ሚሊዮን ሁለት ሚሊዮን እሱን ለያገኘ ሰው ሰጣለሁ ቢሉ ነገ ይያዝ ነበር። የእፎይ አለመያዝ ከአሁን በኋላ ሺዎችን እንደሷ የተሳዳቢዎችን ያመርታል። ምክንያቱም በተለይ በመጅ አደባባ ላይ ወታችሁ ኦርቶዶክስ ሊታረዱ ብላችሁ አዋጅ የምታውጁት እናንተ እፎይ ይሰቀል ብላችሁ ሰልፍ የምትወጡ እናንተ፣ አምላካችን በአደባባይ የምትሳደቡት እናንተ፣ ዞራችሁ መታችሁ የምታለቅሱም እናንተ፣ አገር ምንድን ናችሁ ግን እናንተ? ከዚህ የተሻለ ነገር ማሰባችን ምን ጭንቅላታችሁ እንድን ነው የሚያስቡ ህግ ለእናንተ ብቻ ነው እንደ የሚሰራው። አሁን ደግሞ በገንዘባችን አረብ ምና አይነቶቹ ናችሁ ግን እናንተ? አባቶቻችን፣ ይህ ልጅ አንድ ነገር ከሆነ ግን ታሪክ ይወቅሳችኋል። እናንተ ያሳልፋችሁ እንደሰጣችሁት እናንተ እንዳያስፈላችሁት ነው የምንቆጥሩ ዛሬ እፎይ ነኝ።

ሌላኛው እፎ የተባለ ወንድማችን አለ። አሰማችሁ ጳጳሶች ወይም መንግስት ጥብቅና ይቆሙልኛል ብዬ ሳይሆን ቁርአን ወንጌልን ስለሚቃወም ወንጌል ጥብቅና ይቆሙልኛል ብዬ ነው። ሙስሊሞች ቁርአን ከአላህ የወረደ ነው ብላችሁ የምታምኑ ከሆነ እናንተ በቁርአን ታምናላችሁ እንጂ ማንም ቁርአን እንዳይነካ ማድረግ አትችሉም። ምክንያቱም ቁርአን የአላህ እንጂ የእናንተ አይደለም። አላህ ደግሞ ቁርአንን ሲያወርድ ለሁሉም ሰው ነው። እናንተ ግን መጀመሪያ ሙስሊም ካልሆንክ ቁርአንን አትነካም፣ ታረክሰዋለህ ትላላችሁ። ሳያውቅ ሰው ምን ብሎ ያምናል? እምነት እኮ የሚወለደው ከማወቅ ነው። ለማወቅ ደግሞ ማንበብ ይጠበቅብሃል፣ መማር ይጠበቅብሃል። መረዳታችሁ አስፉት፣ አትሰብስቡት እናንተ መጽሐፍ ቅዱስን እንዳታነቡ የከለከላችሁ ማን ነው? መጽሐፍ ቅዱስ ቅዱስ መሆን እናምናለን፣ ግን እናም ብትሉ እልል ብለን ነው ምንቀበላችሁ። ሳታውቁት ልታምኑ አትችሉምና፣ ምክንያቱም መጽሐፍ ቅዱስ ለሰው ሁሉ ተብሎ የተጻፈስ ከሆነ ድረስ፣ እናንተ ግን ቁርአን ተነካብን እያላችሁ እር ትላላችሁ። ቁርአን ስህተት ካለው አዎ ስህተት ነው ተብሎ ይነገራል። ቁርአን የተጻፈው ለሁሉም ሰው እኮ ነው። ቁርአን ስህተት ካለው ለልጅ ስህተትን እንዴት አስተምራለሁ? ስህተት ነው ላለው አንተ ሳታቅ ስለተቀበልከው እኔም ሳላቅ ልቀበለው፣ ሳላቅ ላስተላልፈው እንዴት ይሆናል? ጎበዝ፣ እስካስብ ነገሩ በእናንተ ከገደባችሁት፣ ግን የእግዚአብሔር መሆኑ ቀርቶ የአላህ መሆኑ ቀርቶ የእናንተ አደረጋችሁት። ስለዚህ እውነት ከሆነ ለሁሉ ይፋ ይሁን፣ ይውጣ። ቁርአን በአይሁድ ነቢያት ያምናል። የአይሁድ ነቢያት ኦሪትን ያምናሉ። ስለዚህ ኦሪት አለ፣ ወንጌል አለ፣ ቁርአን አለ። ቁርአን በአይሁድ ነቢያት እንመዝ ነው፣ በኦሪት እንመዝ ነው። ፈጣሪ ብላችሁ የምታስቡ ከሆነ ፈጣሪ ዋጋው መፍጠር ከሆነ መግደል ዋጋ ሊሆን ስለማይችል ከሶስቱም ከኦሪትና ከወንጌል ከቁርአን የትኛው ነው የፈጣር ዋጋ ሊያሟላ የምችለውን አብረን እንመዝን። መጽሐፍቶቹ ሁሉም ለሰው ልጆች የተጻፉ እስከሆኑ ድረስ ከዚህ ውጪ ግን ሰው ሳያቅ እመን ማለት ግን ማስገደድ ነው። ስለዚህ ማንም ቁርአን ያነባል፣ ስለ ቁርአን አስተያየት ይሰጣል እናንተ ስለፈቀዳችሁ አደለም ቁርአን ለሰው ልጆች ሁሉ ተብሎ ስለተጻፈ እንጂ። ያ ካልሆነ መሳሳታችሁ እወቁ። በድሮ ጊዜ አጋነንት በጣዖት አድረው በአምላክ ስም ሰዎችን ያስቱ ነበር። ሰዎች ደግሞ ልጆቻቸውን ይገብሩላቸው ነበር። በአምላክ ስም ደም ማፍሰስ አምላክ ፈጣሪ ሲሆን መግደል ከእግዚአብሔር የመለየት ውጤት ነው። በተናቀ ጥበባቸው ግን ያስቷቸው ነበር። አምላክ ሰው ሆኖ ይህን ሲያፈርስባቸው ዛሬ ደግሞ አጋንንት በሰዎች አድረው በአምላክ ስም ሰዎችን ማሳት ጀመሩ። ይህው ደግሞ መነሻው ቁርአን ነው። ቁርአን የአይሁድ ነቢያትና ነቢያትን ሲያነሳ የአምላክ ስም ስሙ ማድረጉ ነው። ፍቃዱ ግን ከእግዚአብሔር ፈጽሞ የተለየ ነው። ደም ማፍሰስ ነው፣ የዘላለም ሰይፍን ነው። ስለዚህ በጣዖት አድሮ ሰዎችን ያስት የነበረ ሰይጣን ዛሬም በሰዎች አድሮ በአምላክ ስም ሰዎችን ያስታል። የቁራን ትልቁ ገበና ሰዎችን ጥይት መከላከያ እንዲለብሱ ያስተማረ እግዚአብሔር ነው ይላል። ሞት ከእግዚአብሔር መለየት ውጤት ከሆነ የሰልፍና የሰልፍ ስርዓት ሁሉ ያስተማራቸው ለሰዎች ጋኔን ነው፣ ሰይጣን ነው። ምክንያቱም ሞት እግዚአብሔር መቃወም እስከሆነ ድረስ ሰይጣን ደግሞ ነፍሰ ገዳይ ነው። በኃጢአት ከእግዚአብሔር ለይቶ ነው ሰዎችን ማደሪያ የሚያደርጋቸው። ስለዚህ ሰዎችን የማሳቻ ዘዴ በአዲስ ኪዳን የጋኔን መሳሪያ የሰይጣን መሳሪያ መጀመሪያ ሀ ብሎ የጀመረው ቁርአንን ነው። እግዚአብሔር ይስጥልህ ወንድማችን፣ ቃውትን ያሰማልን እና አታንብቡ ብዙ ጊዜ ይባላል፣ ታረክሱታላችሁ፣ እንዲሁም ሳታጠው ቁራን እንዳትነኩ ይሄ ለክብር ነው፣ ይገባዋል። እገ ስለምታበምበት ግን አትንኩ፣ ክርስቲያኖች አትንኩ ታረክሱ አላቸው የሚለው ነገር ዋይ ምንድን ነው? ሳንነብን የምንገባ አይተን አንብበን እውነት ነው ውሸትን የሚለው ነገር አይተን አመዛዝን ነው ምንገባ አይደል እንዴ አትንኩ ግን ታሪክ ምን አንተ ሳታውቀው ስለተቀበልክ እኛም ሳናመቀበል አለብን ማለት ነው። እና ብዙ ጊዜ እንዲህ ዓይነት ልምድ አለ። አስተምሮታቸው ይሁን ወይም ግለሰቦች ሰዎች ከቅዱሳን ክብር አንፃር ክርስቲያኖች አይነኩም ተብሎ ምናምን። በአስተማሪ ቪዲዮ እግዚአብሔር ሰላም ከእናንተ ጋር ይሁን።